የህብረተሰቡን ሰላምና ጸጥታ በአስተማማኝ ሁኔታ ለማስጠበቅ እየሰራ መሆኑን የአማራ ክልል ሰላምና ደህንነት ቢሮ አስታወቀ። ቢሮው በአማራ ክልል ፖሊስ ኮሌጅ የአድማ መከላከል ፖሊስነት ያሰለጠናቸውን የቀድሞ የአማራ ልዩ ኃይል አባላትን አስመርቋል። ቤተልሔም ተስፋዬ ዝርዝራለት መንግስት የዘረጋውን አዲስ መዋቅር የተቀበሉት የቀድሞ የአማራ ክልል የልዩ ኃይል አባላት የአድማ ብተናና የተቋማት ጥበቃ ስልጠናቸውን አጠናቀው ተመርቀዋል። የአማራ ፖሊስ ኮሌጅ በደብረ ማርቆስ ከተማ ለአንድ ወር ተኩል ያህል ሲያሰለጥናቸው የነበሩትን ሰልጣኞች ባስመረቀበት ወቅት የዕለቱ የክብር እንግዳ የአማራ ክልል የሰላምና ደህንነት ቢሮ ምክትል ቢሮ ኃላፊ ኮማንደር መንገሻ ውራሬስ ተመራቂዎቹ ከዚህ በፊትም የክልሉ ሰላምና ጸጥታ ሲጠብቁ የቆዩ መሆናቸውን ገልጸው በአዲሱ አደረጃጀት የክልሉን ህዝብ በታማኝነት እንዲያገለግሉ አሳስበዋል። የአማራ ክልል መንግስትና ህዝብ ያጋጠሙትን ውስጣዊ የጸጥታ ፈተናዎች ወደ ድል ለመቀየር መንግስትና መላው ህዝባችን የጋራ መግባባት በመፍጠር በችግሮች መውጫ መንገዶች ላይ ስምምነት ለመድረስ በየደረጃው ውይይት በሚደረግበት ወቅት ተጨማሪ አቅም ይዛችሁ የተመረቃችሁ መሆኑን ከዚህ ቀደም ከነበረው ልዩ ያደርገዋል። በአማራ ልዩ ኃይል አደረጃጀት በነበራችሁበት ወቅት ያሳያችሁትን የህግ ማስከበር አቅም፣ ቁርጠኝነትና ሀገር ወዳድነት አሁንም በምትመደቡበት ሙያ የህዝባችንን በሰላም ወጥቶ በሰላም የሚገባበትን ሰላምና ጸጥታውን የማስፈን ስራ ከእናንተ ይጠበቃል። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ደጀኔል መንህ ተመራቂዎቹ የክልሉን ሰላም የማስጠበቅ ኃላፊነት እንዳለባቸው ጠቁመዋል። የክልላችን መንግስት ባስቀመጠው አቅጣጫ መሰረት የአድማ መከላከል ፖሊስን በመምረጥ የአድማ መከላከል ፖሊስነት የሚያበቃችውን ስልጠና በሙሉ ፍላጎት በተሳካ ሁኔታ አጠናቃችሁ ለምረቃ በመብቃታችሁ እንኳን አደረሳችሁ እንኳን ደስ ያላችሁ ለማለት እወዳለሁ። ስልጠናችሁና የማሰልጠኛ ቆይታችሁ የመልሶ ማደራጀቱን ዓላማ ግብ ለመረዳት አስችሏችኋል የሚል እምነት አለን። ክቡራትና ክቡራን የፖሊስነት ዋነኛው ተግባር የሕግ የበላይነትን ማስከበር፣ የሕዝብን ሰላምና ደህንነት መጠበቅ፣ የተረጋጋ ስርዓት እንዲኖር ማድረግ፣ ህገ መንግስታዊ ስርዓቱን መጠበቅ ነው። በጥሩ ስነ ምግባር ተልዕኳችሁ እንደምትፈጽሙ ከአደራ ጋር ላሳስባቸው ወዳ ነው። የዕለቱ ተመራቂዎች ስልጠናው ተጨማሪ እውቀት እንዳስገኘላቸው ገልጸው ማህበረሰቡ አድማን በመከላከል ከጎናቸው ሊቆም እንደሚገባ ጠይቀዋል። ሳጅን ውዳሴ ፈንታውን አዲስ ባላለሁ ህገ ወጥ ሰልፎች ወይም ደግሞ አድማ ሲነሳ በም መንገድ እንከላከላለን የሚለውን ያን እውቀት ሰጥቶናል ማለት ነው። ህገ ወጥ ሰልፍን እንበትናለን ወይም ደግሞ ህገወጥ ሰዎች እንዴት እንይዛለን የሚለውን ቴክኒክ አስተምሮናል ማለት ነው። ምክትል ሳጅን ልጅ አዲስ ካሳ ባላለሁ የህዝብ ልጅ ህዝባዊ በሚል መርህ ይህን ስራ ይህን ስልጠና ወስደን ወደ ማህበረሰቡ ስንቀላቀል የማህበረሰቡን ትርታ አልያም ደግሞ የማህበረሰቡን ሁኔታ እያየን በማህበረሰቡ የሚፈጠሩ ማንኛውንም ወንጀሎች ተቆጣጥረን ለህግ ለማድረብ ዝግጁ ነን። ህብረተሰቡ እንግዲህ እኛን ማገዝ ያለበት አድማ ሲፈጠር አድማው እንዴት ተፈጠረ፣ የአድማው መንስኤስ ምንድን ነው የሚሉትን የተለያዩ መረጃዎችን በእኛ በማቀበል ከነሱ በተቀበለው መረጃ እኛ ደግሞ ቁጥጥር እናደርጋለን ማለት ነው። በእለቱ የአማራ ፖሊስ ኮሌጅ ዳይሬክተር ተወካይን ጨምሮ ሌሎች የዞን ና የከተማ አስተዳደር አመራሮች ተገኝተዋል።